የአርባምንጭ ዩኒቨርስቲ ፕሬዚዳንት ዶክተር ኢንጂነር አብደላ ከማል በመርሃ ግብሩ ላይ ተገኝተው እንዳሉት ዩኒቨርስቲው የምርምር ዩኒቨርሲቲ እንደመሆኑ መጠን የምርምር ውጤቶች ሸልፍ ላይ ከማስቀመጥ ባለፈም ችግር ፈቺ እንዲሆኑ የሚያነሳሳ ነው ብለዋል። በዋናነት እንግዲህ አርባምንጭ ዩኒቨርስቲ ያው በተደጋጋሚ ነው የምንለው የምርምር ዩኒቨርስቲ ነው። ዩኒቨርስቲያችን ይህንን የምርምር ዩኒቨርስቲ ምርምሮችን እየሰራ ሸልፍ ላይ ብቻ እንዲቀመጥ የምናደርግበት ሳይሆን እነዚህ የምርምር ውጤቶች በተለይ ግራውንድ ላይ ባለ ፕሮብሌም ቤዝድ ባደረገ መልኩ የሚሰሩ ወደ ፕሮጀክት ተቀይረው የማህበረሰባችንን ችግር የሚፈቱ አይነት ፕሮጀክቶች ወይንም ምርምሮች እንዲሰሩ አስፓየር የሚደረግበት ዩኒቨርሲቲ ነው ማለት ነው። በተለይ በጣም ኢንቴንሲቭ ከሆነ ይሄ ከመማር ማስተማሩ ወጥተን ዘመኑ የሚጠይቀው ኢንቴንሲቭሊ ግላስ እየገባን መማር ማስተማር ሳይሆን ተመራማሪ መሆንን የሚጠይቅበት ጊዜ ላይ ደርሰናል ማለት ነው። ዩኒቨርስቲዎች የሚለኩትና እውቀት የሚያገኙት በሚሰሩት የምርምር ስራ መሆኑን ዶክተር ኢንጂነር አብደላ ተናግረው በሀገርና ዓለም አቀፍ ደረጃ በትብብር ለሚሰሩ የምርምር ስራዎች እውቅና መስጠት ያስፈልጋል ብለዋል። አሁን የምንሰራቸውን በጣም በራሳቸው ጥረት በጣም ጥሩ ብዙ ፓብሊኬሽን ፕሮዲስ የሚያደርጉ ስታፎቻችን አሉ በራሳቸው ጥረት ኢንተርናሽናል ኮላቦሬሽን የሚያመጡ መምህራኖቻችን አሉ። ስለዚህ እነዚህን እስታፎቻችንን እውቅና መስጠት ለሌላውም መነሳሳት ይፈጥራል፣ ለሌላውም ተመሳሳይ ስራዎችን እንዲሰራ ኢነርጂ ይሆናል ማለት ነው። ስለዚህ እነዚህን ስራዎች በደንብ አድርገን አጠናክረን የምንሄድባቸው ነገም ከነጎዳ በአግባቡ የምንተገብራቸው ይሆናል ማለት ነው። የምርምርና የትላልቅ ፕሮጀክቶች ስራዎች የዩኒቨርስቲውን አቅም የሚያሳድጉ ለህብረተሰቡን ብሎም ለሀገር ችግር ፈቺናም ጠቃሚ መሆናቸውን ፕሬዚዳንቱ ገልጸው በሀገርና ዓለም አቀፍ ደረጃ ካሉ ተቋማት ጋር በትብብር በመስራት ለተጨባጭ ለውጥ የበኩሉን አስተዋጽኦ እያበረከተ መሆኑን አንስተዋል። የአርባምንጭ ዩኒቨርሲቲ የምርምርና ትብብር ምክትል ፕሬዚዳንት ዶክተር ተክሎ ጋየውም የፕሮግራሙ ዓላማ ተመራማሪዎችን ለማበረታታት ለማነቃቃት መሆኑን ጠቁሞ ይህም ተቋም ለህብረተሰቡ ችግር ፈቺ የምርምር ስራዎችን በመስራት የሚለካበት ነው ብለዋል። ዋና አላማው አካዳሚክ ስታፉን ማነቃቃት፣ ማበረታታት ነው። እንደምታወቀው ከፍተኛ ትምህርት ተቋማት ለምሳሌ ከአጠቃላይ ትምህርት ከሀይስኩሎች የሚለዩበት አንዱ መጠነ ሰፊ ጥናትና ምርምር ያደርጋሉ። በሚደረገው ጥናትና ምርምር ውጤት ደግሞ ማህበረሰቡን ያገለግላሉ። ይሄ ተልእኮ ተቋሙ የሚለካበትም ተልእኮ ነው። የእውቅና ሰርተፍኬት ከተሰጣቸው ተመራማሪዎች መካከል የቢዝነስ እና ኢኮኖሚክስ ኮሌጅ ዲን ዶክተር ወንድወሰን ጀረኔና በግብርና ሳይንስ ኮሌጅ ተመራማሪና መምህር የሆኑት ዶክተር ይልቃል ታደሰም ስኬቱ የጥረትና የትብብር ውጤት መሆኑን ጠቁሞም ለማበረታቻው ዩኒቨርሲቲውን አመስግነዋል። ለቀጣይ እጅግ በጣም የሚያነሳሳ እኔን ብቻ አይደለም፣ በዙሪያችን ያሉ የዛሬ ሶስት አራት አመት ይሄ ሽልማት ሲሰጥ እኔም ቁጭት ነበረብኝ። ዛሬ ደግሞ እድሉ ደርሶኝ ተራው ደርሶኝ ከመነሳ ሳሳት የመነጨ ሽልማት ነው። ዛሬ ነው የሚያገኘው። ሽልማቱን አገኛለሁ ብዬ አላሰብኩም። የራሴን ስራ እየሰራሁ ነው የቆየሁትና በዛ መሀል የመጣ ነገር ነው ይሄ። ስለዚህ እኔ ደስተኛ ነኝ። ዩኒቨርሲቲውንም አመሰግናለሁ። ይህንን ወርክሾፕንም ያዘጋጀቱን አካላት አመሰግናለሁ በጣም። በዕለቱ በፕሮጀክትና ሥራዎች ዙሪያም ጠለቅ ያለ ፓናል ውይይት የተደረገ ሲሆን ሰፋ ያለ አስተያየትና ማብራሪያ ተሰጥቶባቸዋል። በቀጣይ የላቀ አፈጻጸም ለማስመዝገብ ለሁሉም ዩኒቨርስቲው መምህራን፣ ለሚመለከታቸው አካላት ኃላፊነትም ተሰጥቷቸዋል።